አይዳ ደውላ አሳን አነጋገረችን፣ ትላለች እኔ ባይዘው ማለት ነው። በነገራችን ላይ አይዳ ጥሩ ሰው ናት፣ ጥሩ እናት ናት። ማላችሁንም እናውቃለን። መልካም ሰው ናትና ከመልካምነቷ የተነሳ አይደል? አንቺ ጋር ደግሞ ያወራችሁ እንጂ እርግጠኛ ነኝ አንቺ ፍሬንድም ጓደኛ ማድርጋሽ አይመስለኝም። ታረገች ደግሞ ሰየው ነው ግን አታረገሽም ወራ አንድ አይታወቅም፣ የሰው ነገር በእርግጥ እንግዲህ። አታረግሽም እንዳወራሯ ከሆነ እንዳነጋገሯ ከሆነ በጣም የሚያፈሩት። በነገራችን ላይ አይስዌርና እኔ ዳግም ከዚህ በኋላ አይዳን አውቃታለው ብዬ ከዚህ በኋላም አላወራም። በመሀልም አይዳን አልጨምራትም ከዚህ በኋላ። ምክንያቱም ትናንት ያወራችሁ ወሬ በጣም ነው የሚያሳፈረው። ስትናገር የነበረው ማለት ነውና ያ በጣም በነደደበት ሰዓት ነ አርሴማ ፍድፋሽ ስም በነገራችን ልንገራችሁ አንድ ነገር ልንገራችሁ። ያ በነደደበት ሰዓት ዞኔ ማለት ያ ታይም ላይ ኬኳን የሰደበችባት ሰዓት ነው፣ ከሆዴጋ ሪሌሽን የጀመረችበት ሰዓት ነው። እኔ ባይዘዌ የውላት የሚተውና የማይተዉ ነገሮች እናውቃለ። ዞኔ በዛ ሰዓት ከሆዴጋ ወይ ናት፣ ከሆዴጋ ሁና ኬኳን የሰደበችበት ሰዓት ነው። ያ ታይም ላይ አንቺ ጋ አይዳ ደውላ አናገረች፣ ከአንቺ ጋር ተደዋወለች። የምርሽና ሚሊ ለሱ መልስ ይኖራል ወደፊት ችግር የለው። ኤንዌስ ግን ወደ ገደለው ነው ምገባሁን። ምክንያቱም እኔ ባይዘዌ ይታቃላችሁ፣ እንደዚህ ልቤ እንደዚህ ሽፍንፍን አደለም። ሰዎች ወጥተው ግልጽ ሲያወሩ እኔ የሚሰማኝ ስሜት አለ። በዛ ሰዓት ላይ እንኳን እኔ አደለም፣ ይህን ማመን አልችልም። ታድታድይ እና ጋይስ ይህንም ማመን አልችልም ይህንም ማመን አልችልም መናገር አልችልም መውራት አልችልም በቃ ከምነግራችሁ ዴና እዚህ ጋ እኔ ልስጋፍ በጣም ነው የማመሰግነው ጣም እና ጋይስ አሁን የሆነ ስሜት ሊሰማኝ ነው ገባችሁ አያችሁ አይኔ እምባ እንዴት እንዳቀረረ ታይሚንግ ባንድ አቀረበ። ምክንያቱም ፊሊንጉን የሚያስበው በዛ ሰዓት ዝሆኔ ኬቷን በሽተኛ ብላ ስትላት ለመጀመሪያ ጊዜ ማንም ሰዎች ብሏት ስለማያውቁ ሄለን ምን ጉርቆ ያልሱ ብትፈልግች ነው ሚት የኔ ፍቅር ችግር የለው ክፉ አልናገርም፣ ጾም ነው፣ እግዚአብሔር ይጣላኝ። እና እና ማለት ነው ልንገራችሁ፣ ያ ሰዓት ላይ ዝሆኔ በዛ ሰዓት አሁን ላይ እኮ ኬቷን እኮ እንትና ማናት እቺ አሮጊቷ ሮማንም እኮ በሽተኛ ናት ብላት አለች እኮ አይደለም እንዴ? ጋሪዋያ አይሹ ጋሪ እና ብላት አለች እኮ አ ምንም አይመስለኝም። የነሳት ላይ ግን የመጀመሪያ ታይም ላይ ስለነበረ ማንም ብሏት መቆን ልጅ የጤነኛ ልጅን ወታ እንደዛ ስትናገራት ሰዎች ደውለው ሊያ እንደዚህ ሲሉ የመጀመሪያ ስሜት የሚሰማችሁ ስሜት አለ። እንኳን እኔ አይደለም ጓደኞቼ፣ ፋሚሊዎቼ በአጠቃላይ አዝነው ደውለው ሲያወሩኝ የነበረውና ያ ታይም ላይ አይዳ ከእሷ ጋር ጓደኛ ሆና ከሆነ ለኔ ከብደኛል። እውነት እውነት ግልጽ ነው ባይዘዊ እንደዚህ ደብቄ የምናምን አላወራም። ፊት ለፊት ነው የሚያወራው። የምሬ ነው የምላችሁ። ከባድ ነው። ይ ነው ትናንት ትላንት ያወራችሁ ነገር ስላወራችሁ ማለት ነው። ምክንያቱም ልጅን የልጅን ፊሊንግ ስፔሻሊ ደግሞ ከማናችሁ በላይ አይዳ የኔን ፊሊንግ ታቋለች። ላይክ እናቴ ናት አደለ ምላችሁ እማ ነው ሚላት። ስለዚህም ስለምታቅ ልጄን በሽተኛ ብላ በአደባባይ ሰድባት የነበረች ሴት ጋር ተደዋውላ አስታራቂ እና ሽማግሌ ከሆነች አባር ነው መልሱ። ኤን ዌይስ እሱ ይቆያል፣ እሱ ይቆያል። ምክንያቱም እናት ስትሆኑ ይገባቸዋል። ጤነኛ ልጃችሁ ወታ ምን ማጣን ገና የአመት አመት ያልሞላት ልጅ አታወራም፣ ዱዳ ናት። ቱርክ የምትወስጃት ለክምና ነው በሽተኛ ናት ብላ ያወራችን ሴት የእሷ ከቦይ ፍሬንዷ ጋር ሁና ስትሰድብብኝ የነበረችን ሴት የእሷ ቦይ ፍሬንድ ተጣላች ብላ እሷ ልታስታርቅ ቤስት ፍሬንድ ሁና ከነበረ ይሄ በጣም ያሳዝናል። አቅ ነው የምነግራቸው ምክንያቱም እግዚአብሔር ትላንትና ነው ያወራችሁት። እኔ ቃል በቃል ነው በራሴ ቤት የምናገረው እና በጣም ነው ያዘንኩት። ምክንያቱም አሁን ላይ ቢሆን እንኳን ፍሬ እንደሆኑ ትክክለ ኦኬ። ያ ሰዓት ላይ ግን ከማንም ነግሬያታለሁ፣ ብያለሁ። ከሷ ጋር ቤስት የሆነ ሰው ለኔ ጥላቴ ነው። አይደለም ሌላው እናቴ ውዴ፣ ምርጤ ከመቃብር ሬሷን እንደዚህ አራግፋ በርታ፣ እቺ ሴት ይቅርታ፣ ይቅርታ አርጊላት ብትለኝ እናቴም ተመልሰሽ ወደ መቃብር ጊቢ ነው የሚላት ጋሚ ገብተሽ የኔ እናት ጉዳይ ግቢ መሬሳ ውስጥ ተመልሰሽ ተቀበሪ ነው ምላት ብዬ ቃል በቃል ነው የነገርኳቸው። አረሰው ምን ባይዘው ወይ እንደዚህ ሾርት የሚሞሪ ምናምን ምናምን አይደለም እኔ የሚይዛቸው አሉ የማልይዛቸው አሉ። እና እንደዛ ብዬ የተናገርኩ የተናገርኩኝ ሰው ምክንያቱም በሰዓቱ ነገርኳቸው። እኔ ሸርሙጣ ባለጌ ምናም ብትልኝ ችግር የለው ልጄን ነታ ግን ከእሷ ዙሪያ ያሉት በአጠቃላይ ከእኔ ጋር ያላቸውን ነገር ይቆማል። አሁንም ድጋሚ ነው የምናገሩት። ትናንትና ለአብራራሹ ነው መልስ ምስ ኤንዌስ ወደ ገደለ ስንገወ ባይዘዌ ዝሆኔ ፀጉስ ብቻ አይደለም፣ ሽበት ያወጣው የታች ቤት ሽንኮች ሽበት አውጥቷል። እንግዲህ መራዊ ግሩፕ ላይ እንዳወራ እንደነገረን ማለት ነው። ሽበት ቀለም ትቀብዋለሽም ብሏል። ይህንን አደባባይ ላይ አላውረውም ስላለ እኔ ግን ላውራ፣ እኔ ግን ልናገር። ለጓደኞችም አንቺ እድሜሽ እድሜ ለሰው ልጅ እድሜ ለከት አይደለም፣ እድሜ ገደብ አይደለም፣ እድሜ መለኪ አይደለም፣ እድሜ መስፈርት አይደለም። አስተሳሰባችንና ስነ ምግባራችን ብቻ ነው የእኛን ማንነት የሚለካው እንጂ ይሄ እድሜያችን ስለሄደ እድሜያችን ስለጨመረ በዚ አላምንም። ኦፍኮርስ እንደ እድሜያችን ስንኖር ሁላችንም ደስ እንላለሁ። በተቀረ ኢትስ ኦኬ ኖርማለው። ግን ግን ትልቅ ሰው ነሽ፣ ግን ልጆቼን ይንሳኝ ብለሽ ላይቭ ከፍተሽ ስለ ሰው በዚህ ደረጃ እየማች መናገር አይከብድም? አንቺን አሁን ማንም ያምንሽ፣ ፍርዱን ለእናንተ ጥተዋለሁ። ምክንያቱም ደጋግማ ነው ያለችው። ጋይ ስኔ ይህንን በጣም ስለተሰማኝ ነው የተናገርኩት። ባይዘዌ ምክንያቱም ነገርኳችሁ፣ ምድራዊቷ እናቴ ሞታለች። የቀረችው ምድራዊት ላይ ያለችው እናቴ ናት ብዬ የምጠራት አይዳሰ እናቴ ናት። ከእናቴ አለያትም እናቴ ናት እናቴ እማለ ኪዳነ ምራት ዘላለማ የምትኖረኝ እናቴ ናት። መቤቴ ተጣልተው እናቴ ናት። አይደ ሀሰን ደግሞ እናቴ ናት። በምድር ያለች አሁን እናቴ የምላት ሰው ናት። እና በዛ ታይም ላይ አሁን እኮ ችግር የለውም። በዛ ታይም ላይ እኮ ተጣልተው ቢሆን ኑሮ አሁን ላይ ፍሬንድ ሆኖ ቢሆን ኑሮ ችግር የለውም። ያ ታይም ግን ቁጭ ብላ እኔን ልጅን የምሰርበት ሰዓት ነበረ። ከዛ ነው የተሰማኝ። ኤንዌስ ሰው ኬን ችግር የለውም። እሱን ስለ እሷም ግማሽ ስታገኝ ምናምን ይደርሳል። የምሬ ነው እንደው ለህዝቡ እንዲነኝ እንዲነኝ ለማለት ሰው በባዶ አብሮሽ የኖረ አብሮሽ የተኛ አብሮሽ የበላ አብሮሽ ያጋሳ አብሮሽ ፈረሰኛ የተከፈለ ወንድ፣ እንግዲህ ባዶ እንደሆች ተናገረ። ያች ጓደኛሽ አብራሽ የጠጣች አብራሽ ችስስ የተባባለችው ጓደኛሽ፣ ቤስት ፍሬንድሽ አሯን ቀባሽ ሌሽ ስም የሰጠሻት፣ እሷን ባዶ እንደሆሽ ተናገረች። ልጅሽ በአንደበቷ ወጥታ ባዶ እንደሆሽ ተናገረች።

ሰውዬ ሰውን እንጂ እንደዚህ ማን ታርጌት ታርገሽ? ማን እንደዚህ አትጨነቂበት፣ እንደዚህ አትጨነቂበት። እግዚአብሔር ነው ስራ ስራ ጥስ ሚያዛን ከባድ ነው። ኦ ማይ ጎድነስ ከባድ ነው። ሙሽቶ እኮ ነው ሰት ንጉስ ታወራለሽ እኔ መቤትን ልጆች ኔ ሳይ ስትለኝ እውነቱ መስሎኝ ማለት ነው ማዳመጅ ጀመርኩ። ከዛም ላጥ ብዬ ማለት ነው ስገባ ላይቭ ላይ ናቸው ሆዴ እና እንትና ማርዬ፣ እንዴ አስገቡኝ አስገቡኝ ብዬ ገባሁ። እናንተ ተጣልታችሁ የለ እንዴ ምንድን ነው ምናምን ብዬ ጠየኳቸው። ስል ማን አረ ልጆች ኔ ሳይን እያለች ማታ ስትምል ደውሎ ነበረ ምናምን እያለች ስታወራ እኮ ማን እኔ እዛው ማለት ነው ጦር ጦርነት ተነሳ። ቃል በቃል ያወራችሁን ህጄ ማለት ነው ቃል በቃል የአገሪቱ ቃል በቃል ያወራችሁን ህጄ ጠየቁ። ቃል በቃል ሁሉንም ማለት ነው ሁሉንም ጠየኳት። ሁሉንም ማለት ነው ሁሉንም ያለችውን በአጠቃላይ ውሸት ነው። አረ ኛ ፍቅር ነን፣ አረ እንትና ሆዴ ባይዘዊ ኪዳነ ምረት ልጅ ነው የመቤቴ ልጅ ነው። እና ማተቡን ይዞ ነው እየማለ እንዴ። እኔና ማርይ አናቅም። እኔና ማርይ አንድ ቀን ተኮራርተን አናቅም። አንድ ቀን ምናምን ነገር ብሎ ሲያወራ ደነገጥኩ። አረእሷ እሷ እንደዚህ ደው ይቅርታ ብላ ማርይ እያለች ው እየተናገረች ነው። እንደውም እኔኮ ቪዲዮ እንዲሰራ ማልፈልገው ኮ፣ እዚህ ጋር ጥርስ ስለሌለው ነው ትላለች ምናምን ብዬ ሁሉ ነገርኩት። ውሸት ነው። ቢያንስ አንድ እውነት አታወሪም? ዝሆኔ አይከብድሽም? ግን አንቺ ትልቅ ሴትዮው የልጅ ልጅ አየሽ፣ የልጅ ልጆችሽ እራሱ እኮ ማለት ነው የኬኳ ታላላቆች ናቸው። የልጅ ልጆችሽ የኬኳ ታላቆች ናቸው። ማርያምን ትልቅ ሴት አያቱ ነሽ፣ እየማርሽ አደባባይ ላይ እግዚኦ ማርነት ክርስቶስ ጠሩብሻል። ዝሁኔ አሁን ጠሩብሻል ጠሩብሻል ጊፍት የለማ። ያችን ለልት የምትባለው ሰዎች ሁሉ ጊፍት የሚሰጡትን አስጠፋቻቸው። ጊፍት የለማ፣ ለነገሩ ድሮም ለአንቺ ማንም አይሰጥሽም። ጊፍት የለማ፣ ጊፍት የለም። እኔ እንኳን ይኸው ቱርክ ከመጣሁ አምስት ነው ስድስት ነው ቪዲዮ የሰራሁት ጋይስ፣ ገብርኤልን አልጠረረብኝም እንዳንቺ ጠሩብሻል። ዝም ሆኖ ጠሩብሻል። ምክንያት ነው የምትፈልጊው ቪዲዮ ላይ ለመስራት

ሱም ሰግዶ በዚህ ሰዓት መጡ። በአማረኛ አይደለም በእንግሊዝኛ ብሎ ኮ ነው። ጋይ ስድብ አይደለም ብሎ ነው እንግሊዝኛ ሲሆን እኮ ስድብ አይመስላችሁ ማለት ነው። አረ አካሲ እና አላማር የሚለውን ዘፈን ጋብዙ። ለዝሆኔ ጋይ ጋብዙት፣ ዝሆኔ ጋብዙት። ከፍታታል። ቸግሯታል። ገብሬል ዞሬ ባይዛሆ ቸግሯታል። እመቤቴነ ቸግሯታል። እመቤቴ ቸግሯታል። እንዴ እንዴ እኔ ዛኔ መራዊን እናቷ ስቀጠቅጣቸው የዛ ሰዓት ላይ እኮ ነው፣ ቸግሮኝ ነበረ እኮ እኮ በአናት በአናቱ መቶብኝ ነበረ እኮ። በአናት በአናቱ መቶብኝ ጋይስ፣ ሶስት ቁም ነበረብኝ እና ይህቺ መኪና ለመግዛት ቁም መቶብኝ። በቃ ያቺ ቢዋ እንድስ እንድትነካልኝ፣ እንድትሞላልኝ እየመጣሁ አልኳችሁ። ቸግሮኝ ነበር የዛኔ። ዞ እኔ አሁን እንደሆነችው አይ፣ ዞ እኔ አሁን ሞላ ሞላ አድርገሽ እባክሽን እንድትወጭ ነዋ። ያስልፎ ማለት ነው፣ የሆነ ነገር ይገዛል። አንቺ ለቫኬሽን በትገዥ ጡት ሚያዣ እና ፓንታ አርገሽ እዛ ባህር ላይ ሄደሽ እንዲህ ብለሽ ፎቶ ነው የምትለቅቂው። ሌላ ምንም አትለቂ። አይ ግን እኮ ጋይስ እንደው ምንድን ነበር ብል ልብ በምን አመት ምን በምን አመት ነው እድሜ ነው የሚባለው ልብ በምን ገንዘብ በአርባ አመት ይባለው ገንዘብ በሀ ዓመት ልብ በአርባ ዓመት ነው የሚባለው ጋይስ፣ ዝሆን የምንነው ልብ በስልሳ ዓመት ባታገኝም፣ በሀምሳ አርባ ዓመት ልብ ባታገኝም፣ እንዴ ከዚህ በኋላ ከዚህ በኋላ ቅርስ ሀብት ነው ሊኖር፣ ዳይመንዶች፣ ወርቆች፣ የሆኑ ነገሮች። አንቺ እዛ ባህር ላይ ለመሰከም ጡት ነው፣ ይህንን ሰውነት ለማሳየት እንደው ተቆራርጦ ተቆራርጦ ያልቀነሰ ሰውነት ነው።